አሊያም ወስደን ቁርአን እናስቀራብሽ ወይ ሌላ መላ ካለው፣ መፍትሄ ካለው ሌሎች መመሮ ይቻላል። አሁን ይደውልልሻል። ለምን ያስጨንቅሻል?

ሰሞኑን እየመጣሁ አይደለም፣ ምናምን ብቻ የሆነ ችግር አጋጥሞኝ ነበር። በራሴ የሆነ ችግር አጋጥሞኝ ነበር እና አንዳንድ ችግር ሲያጋጥማችሁ ሰው ትታዝቡበታላችሁ፣ ጓደኞቻችሁም ትለዩበታላችሁ፣ ብቻ ብዙ ነገር ታዩበታላችሁ። እና እኔ ትንሽ ችግር አጋጥሞኝ ነበር። በጣም ብዙ ሰው ታዝቢያለሁ ያለው፣ በጣም ትንሽ ሰው ደግሞ በጣም ማመሰግናቸው በጣም ጥቂት ሰዎች አሉ በገጠመኝ ችግር ደውሏ ይዞ ያሉኝ ከጎን የነበሩ ምናምን ብዙ ሰዎች ነበሩ። እናንተ ሰራ አመሰግን አላልፍም። ሌላው ደግሞ ሰሞኑ የተፈጠረ ነገር አለ። ሁሉም ሰው ነገር ጠፍቼ ስመጣ ጓደኞቻችን እንዳለም ጥሩ ላይ አይደሉም አብዛኞቻቸው በሚባል ደረጃ እና እኔ ደግሞ አጠገቤ ያለ ሰው ጥሩ ላይ አይደሉም። ባለፈው ቪዲዮ አይታችኋል። ትንሽ የተፈጠረ ነገር ነበረ። ሀሰን እና ማሂ ጋር ተጋጭተው የሆነን ሰው መሀላቸው ላይ ገብቷል ማለት፣ የሆነ ሰው ሳይሆን ኢሳቅ በቃ መሀላቸው ላይ ገብቷል። ያ ደግሞ ጥሩ ነው ብያ ምንም ሆነ እነሱ ጓደኛሞች ናቸው። ከድሮ ጀምሮ አብረው የመጡ ብዙ ነገር ያሳለፉ ጓደኛሞች ናቸው። አይደለም የሩቁ ይሳቀርቱ እኔ ራሱ መሀላቸው ለመግባት ተገቢ ነው ብያ አላስብም። ምንም ያህል እኔ የማይቀርብ ሰው ብሆንም እኔ እንኳን መግባት የለብኝም፣ አይደለም ሌላው ይሳቃት ነው ማለት ነው። ብዙቻችሁ አንዳንድ እያየ ስለሆነ ነው ልክ ነው ምናምን የሰው ሕይወት መበጠጥ ልክ ሆነ ያውቅም ሊሆንም አይችልም። ስለዚህ ዛሬ በእኔ ቤት በራሴ ቤት ለመምጣት ያሰብኩት ይህንን እንትላ ማለት ነውና፣ ማሂ እኔ እንጃ አላውቅም ብቻ ልዩ ልክ እያደረጋለን በቃ ኖት ለምናገር እኔ ምን እንዳደረጋት ሁላ ግራ ነው እየገባኝ ያለው በቃ በጣም እያስጨነቃት ነው። የዛን ቀን ያደረገው ነገር አይታችኋል። ኬክ ላይ የት የት እንዳገኛት ባላቅም የኔ ፍቅር ምናምን እንደዛ የሚያባብል ደረጃ እንኳን አልደረሱም። ችግር የለውም። የሚጋብዛት ማንኛውም ሰው ትገባበዛላችሁ። ችግር የለውም። ግን የኔ ፍቅር ብሎ እኛም እኔና ሀሰንን እንደዛ ያደርግነውበት ምክንያት ዓላማው ደስ ስለማይ ነው። የጋበዘበት ደስ አይ ምክንያቱም እንዴት ነው የትም ማያውቃትን ልጅ የኔ ፍቅር ብሎ ኬክ አሰርቶ ሊጋብዛት የሚችለው ተገቢ ነው ብዬ አላምንምና ለዛ ነው ኬጄ ያበላሸሁት እንጂ ባህሪ ኖሮኝ እኔም ሀሰንን እንደዚያ ኖሮን አይደለም ማለት ሀሰንን የወሰድኩት ቦታው ድረስ እንትና ጋር ማሂ ጋር ነይ እንደዚህ እንደዚህ ነው ምናምን ብሎ ሲያወራ እኔ አንስቼው ነበር ስልኩና፣ ዓላማው ስለገባኝ ነበረ። ያው እውነቱን ለመናገር ፕሮግራሙን ለማበላሸት ነው የሄድነው። ምክንያቱም ፕሮግራሙ ተገቢ ስላልነበረ ተገቢ ስላልነበረ ለማበላሸት ሄደን አበላሸተናል። ያው ማበላሸት ተገቢ ባይሆንም ግን እኛ እኔ አላፍ ነው የምባረኩት ነገር የእኔ ፍቅር ብሎ ባዘጋጀው እንትን አበላሸቻለሁ። ይቅርታም እንጠይቀውም ሰው የለም። ይቅርታም አልጠይቅም። ምክንያቱም ይቅርታ የሚያስጠይቀኝ ስራ አለ የሚሰራት ልክ እኔም ብዬ ስለማምን የሰው ሰውን ሄዶ የኔ ፍቅር ማለት ተገቢ አይደለም። አሁንም ቢሆን ይህን ቪዲዮ እያየኸው ከሆነ ከይቅርታ ጋር አከብረሀለሁ ብለኸኛል። የምታከብረኝ ከሆነ ከእህቴ አጠገብ ዞር በል። ሌላም የሚፈልገው ይሄንን ብቻ እኔ እሷ ጭንቅላት መደፍ ነበል ምን እንዳረካት አላውቅም። በቃ ግን ከእህቴ አጠገብ ዞር በል። አሁን ይህን ቪዲዮ ታየዋለህ። እንደምታየው እርግጠኛ ነ አልደረሰኝ የምትል ከሆነም ያው ሼር አድርጉለት ይደርሰዋል። በእርግጠኝነት ብቻ ከቲያትር አጠገብ ዞር በል ለመፈለግ ነው። እኔ ከዚህ በኋላ ቆሚያ ላይ ማለት እስካሁን የጠፋሁበት ነገር ነበረ ምናምና ብዙ ነገር ብቻ። ከዚህ በኋላ ዝም አልልህም። ያው እንደነገርኩ ነው። በቃ ጥሩ ነገር እየሰራ ስላልሆነ ነው ይሄን እየነገርኩ ያለሁት። የምታከብሪኝ ከሆነ እና ሌላው ነገር ደግሞ ማሂ ከቤት ወጥታለች። ይሄ ቤት አቃላችሁ አዲስ ቤት ቀይራለች። በጣም እና የለችም፣ ከቤት ወጥታለች ግን፣ እንትን አሁንም ድረስ ቴክስት እያደረገላት የትንሽ ላግኝሽ እየመጣሁ ነው ልመጣ ነው ምናምን የሚል ቴክስቶች፣ ስልክ አይቻልም እና ኢሳቅ እንደሆነ ደግሞ አውቄያለሁ። ዛሬም ወደ እናንተ ለመምጣት ያሰብኩት ይሄን ሀሳን ጋ ደውዬለታለሁ። አሁን መሽቷል፣ እንደሚተፋን ፕሮማና ብቻል መሽቷል። ወደ እና እሷን ቤት የለችም ግን እሱ ጋር እንዳሄደች አውቃለሁ። ጓደኞቿ ጋር ነች፣ ሴት ጓደኞቿ ጋር ነች። እሱ ግን አሁንም ስቴል አሁንም ድረስ እያስጨነቃት መጣሁ ምናምን እያለ ስለሆነ ቢመጣ እንኳን ቤቷ አያውቀዋል። ቢመጣ እንኳን ሀሰንን እጠርቸዋለሁ ማለት፣ ዛሬም ለመበጥበጥ የሆነ ነገር ድብድብ ለመፍጠር አይደለም ግን፣ ሀሰንን እጠርቸዋለሁ ኢሳቅ የሚመጣ ከሆነ እኔ ማብራት እፈልጋለሁ። ማለት ከእሷ ምን ፈልገው እንደሆነ ቀጥታ እንዲነግረኝ ይፈልጋለሁ። እንዲነግረኝ ይፈልጋለሁ፣ ምን ፈልገው እንደሆነ እንደዚህ የሚያደርገው ዓላማው ምን እንደሆነ መጠየቅ እፈልጋለሁ። ይህን ስጠይቅ ደግሞ ብቻዬ አይደለም፣ ከሀሰን ጋር ነው። ምናልባት የባለፈው ፕሮግራም ላይ አበላሽተናል ምናምን ብዙ ነገር አርገናል፣ ግን በዛ በተለየ ነገር በስነስርዓት የሚመጣ ከሆነ መጣው ብለዋታል፣ ቴክስት አይቻለሁ። የሚመጣ ከሆነ በስነስርዓት ማውራት እፈልጋለሁ። ሀሰን ደርሷል ወይ ይመጣሉ ብሎኛል። ና መጅቷልሰብና ውጭች አላማ ነው እንደምታዩት ነው እና ሌላው ልጨምርላችሁ የሚፈልገው ነገር ያው እኔ በጣም በሰፊው በደንብ ስለራሴ አወራችኋለሁ። የጠፋሁበት ምክንያት ና ምናምን በደንብ አወራችኋሉ እና ሌላው ደግሞ ቻናሌ ትንሽ ቀዝቅዟል። ቤተሰቦች እና ቀዝቅዟ ላይ በስለጠፋሁበት ረ ሞታል የሚባል ደረጃ ነው ያለውና የምትወዱኝ የምታከብሩኝ የኔ ቤተሰብ የሆናችሁ ያልሆናችሁ ቻናሌን ሼር አርጉልኝ፣ ላይክ እያደረጋችሁ ይህንን ቪዲዮ ጀምሩ ትላለው ሌላው ደግሞ

ከሴት ጓደኞቿ ጋር ተደዋውለው የወጣችው ግን እሱ መጣው እያለ ነው። እና አሁን እንደሚመጣ እኔ እርግጠኛ ነኝ። እዚህ የጠራው ክ እንደዛ ነው። አንተ ጭራሽ ሰው ሽጉጥ ይዞ እንደመምጣት አንተ አንተ ኢሳቅ ይመጣ ነው እኮ ለኪ እና ያልከኝ። ለሱ ሽጉጥ ምን ያደርገል? ቢላዋ ምናምን የሚለው ወጋ ማድረግ ነው፣ ጥዝ ማድረግ ነው። ለቀልድ እንደዚያ ያልኩት እንጂ ሽጉጥ እንጂ ለምስፈልግ። አረ ይህ ልጅ ምራ ይፈልገ ጭራሹን

ዝም ብሎ የኔ ፍቅር የሚለውን ፊደል ለማሳየት ሲል ነው ያ ሁሉ እርቀት ይሄደው። እሺ፣ አሁን እሷ ልትመጣ ትችላለች። አሁን መሽቷል። የሆነ ሰው ግን ግቢ እያንኳኳ እኮ ነው መሰለኝ። እስከ አራት ሰዓት እኮ ለዛ እኮ ነው የጠየቀው። ቼክ አድርጎ ወይ ነው ቼክ አድርጎ ግቢ እየተንኳኳ እኮ ነው

ለምንድን ነው ባለፈው የኔ ፍቅር ብሎ ኬክ ታያጽፉ ይሰጥሽ እና ለምን ቀና ሌሎ የለኝማ። አንስስ ለምን ያጽፋል እንደዚያ ነው። ካሜራ ይዘን ቢሆን ስንት ነበር። ማንኪያ መጣ። እንኳን ደስ እሺ ኢሳቅ ዛሬ ቴክስት አድርጓል፣ ብሎች ቴክስት እዚህ ቤት መጣለ ብሎች ነበር ቴክስት መልሽለት አኗር ነግሮኛል። ቴክስታን መልሽለትም መጣሉ። ቴክስት አድርጓል አሁን በዚህ ማታ የሚመጣ ከሆነ ይጠጣል። እንዴ ይጠጣል? ቢራ ምናምን፣ አይ መጣለ በለሊት የሚመጣው ይሄ ጭፈራ ቤት መስሎት ከሆነ ብዬ በሌሊት የሚመጣ ሰውኮ ጤነኛ ሰው ነበር ሊንከባለን ይመጠው ሴጣን ምናምን አለበት አሁን እዚህ እመጣለሁ ብሏል ደውይለትና ና እየጠበቅኩ ነው ቤት በይው ቶሎ ኢሳቅ ዛሬ እየደወለልሽ ነበር አይደለም ምን አለ

ይችሽን ጤነኛነች? ጤነኛነች? ምን አድርጌያለሁ? ነገር ስራሽ አልተመቸኝም። የምታደርጊው ነገር ደስ አይል። ምን አድርጌያለሁ? ቆይ ይሄ ነገር በሙሉ የኔ ፍቅር ብሎ ኬክ አዘጋጅ ነው እና እሱም ባገኘሽው ቁጥር እኮ አንቺን ነው። በምንም ነገር የሚያስጠቆሽ ይሄን ታውቂያለሽ። ይሄን እያወቅሽ ለምን ታገኘዋለሽ? እሱ እኮ ነው እያገኘኝ ያለው እያገኘኝ ያለው

ማሂ የሰራው መጥፎ ነገር የሰው ሰው ሄዶ ዝም ብሎ የኔ ፍቅር አይባልም። ማን የኔ ፍቅር ብሎ ኖርማል አድርጎታል። ከጎረቤት ጋር ምግብ መዳላ፣ ጎረቤት ጋር ተኝቶ መጫወት ምናምን ብሎ ኖርማል አድርጎታል። አሁን ኬክ ላይ ማሰራቱም ምኑ ነው መጥፎ?